የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች የዐቢይ ጾሙን ሲጾሙ በመረዳዳትና የተቸገሩ ወገኖችን በማሰብ ሊሆን እንደሚገባ የሃይማኖት አባቶቹ አሳሰቡ። ጾሙ የስጋ ፈቃድን ለነፍስ ፈቃድ ለማስገዛት የሚያገዝ በመሆኑ ህዝበ ክርስቲያኑ ጾሙን መሳሪያ እንዲያደርግ የሃይማኖት መምህራን አሳስበዋል። የህዝብ በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዩ ዘንድ ታላቁ ወይም ዐቢይ ጾም በምዕመናን ዘንድ እየተጾመ ይገኛል። ጾም ሰው ከምግብ ለተወሰነ ሰዓት የሚከለከልበት ጊዜ ማለት መሆኑን በባህር ዳር ቅዱስ ጊዮርጊስ ካቴድራል የስብከተ ወንጌል ክፍል ኃላፊው መምህር ቃለ ጽድቃዬ ነው ያስተምራሉ። ጾም ማለት ሰው ከምግብ በታወቀ ሰዓት ለተወሰነ ጊዜ የሚከለከልበት ነው። ይላል ጾም ጾም ማለት ይሄ ነው። ጾም ማለት አስራት ነው። በአንድ ዓመት ውስጥ 365 ቀናት አሉ። ከነዚህ ቀናት መካከል ሰባት አጽዋማት እንጾማለን በእነዚህ ውስጥ ስለዚህ እነዚህ ከ365 ቀናት በአንድ ዓመት ውስጥ ካለው ውስጥ ሰባት ጾም ማለት አስራት የጾም አስራት ማውጣት ማለት ነው። ጾም ማለት ሰው ከምግብ የሚከለከልበት ነው ለምንድን ነው ከምግብ የሚከለከለው ሰው ሲባል እንዲረባው ነው እንዲረባው መልሱ እንዲረባው ለምንድን ነው እንዲረባው የሚያስፈልገው ሲባል ሚራቡትን እንዲያስታውስ ማለት ነው ሰው ስጋ ብቻ አይደለም ነፍስና ስጋ እንጂ የሚሉት መምህሩ የሰው ልጅ የስጋ ፈቃድ ለነፍስ ፈቃዱ እንዲገዛለት መጾም አለበት ከፈጣሪ ጋር ለመገናኘትም ጾም ጸሎት ንስሐና ፍቅር ያስፈልጋል ሲሉ መክረዋል። የስጋ ፈቃድ ለነፍስ ፈቃድ ጭልጥ ብሎ እንዲገዛለት ሰው መጾም መቻል አለበት ዝሙት እንዲጠፋለት ሰው መጾም መቻል አለበት። ሰው መጾም መቻል አለበት። ምክንያቱም ይህ መብል መቀነስ ምን ይላል? መርከብ ነው ሆድ፣ መርከብ ነው። መርከብ ጭነት ከበዛበት ይሰምጣል። ስለዚህ ሰው ላለመጥፋት፣ ላለመስመጥ በኃጢአት ምግብን መቀነስ። እንግዲህ እግዚአብሔር ጋር የምንገናኝበት የቤተ ክርስቲያን ዋናው ዓላማ የቤተ ክርስቲያን ዋናው ዓላማ የህዝቡን የምእመናንን የነፍሳቸውን ድንግልና መጠበቅ ነው። የነፍስ ድንግልናችን በንስሐና፣ በጾም በጸሎት፣ በፍቅር ነው፣ በትህትና ነው የሚጠበቀው። ጾም በጣም ወሳኝና ወደ እግዚአብሔር የሚያስጠጋን ወደ ቀልባችን የምንመለስበት ትልቅ በረከት ነው። ጾም ማለት ነው። የሚጾም ሰው ጾም ብቻ አይደለም የሚጾመው፣ ጸሎትም አለ ምጽዋትም አለ እንጂ እነዚህ የቤተ ክርስቲያን ትጥቆች ነው የሚባሉት። ጾም አለ፣ ጸሎት አለ፣ ምጽዋት አለ። በነዚህ ደግሞ እነዚህ አብረው ሳሉ ትህትናና ፍቅር የሚባሉ ነገሮች፣ ፍቅር ካለ ለሁሉም ማድረግ ይቻላል። ፍቅር ከሌለው ግን ሁሉም ነገር ቆንጆ የሚባለው ምግብ ላይ መርዝ ት ትንሽ መርዝ የመጨመር ያክል ይበላሻል። ጾሙን ስንጾም የሌላቸውን ወገኖች እያሰብን መሆን አለበት የሚሉት መምህር ቃለ ጽድቅ መንገድ ላይ ያሉትን ብቻ ሳይሆን አሁን ካለው የወቅቱ ሁኔታ አኳያ በየቤታቸውም የተቸገሩ ወገኖችን መመልከት ይኖርብናል ብለዋል። ሰዎችን ማሰብ በመስጠት ምን የሚጎዳ ነገር? አዳም እኮ ከጎኑ ነቅሎ የሰጠ አጥንት ነው የሰጠው ግን ሔዋን ናት የመጣች ወደ እሱ ነው የመጣች እና የሚሰጥ ሰው አይጎልበትም ይህኛው ሰርቶ ያመጣል፣ ለነሱ ያካፍላል፣ አቅም ለሌላቸው ይሰጣል፣ ያግዛል። እነሱ ደግሞ የሚያደርጉት ጸሎት የሚጠቅም ለዚህ ሰው ነው። እንገድ ላይ የወጡትን ብቻ ላይሆን ይችላል። በጣም ቤት ውስጥ ሆነው ለመለመን ያፈሩ አሉ። በጣም በጣም ኑሮን መግፋት ነገን ማየት ያልቻሉ በጣም የከበዳቸው። አንዳንድ ጊዜ ተስፋ መቁረጥ ራሳቸውን ሁሉ እንዲጠሉ ያደረጋቸው ሰዎች አሉ። እያንዳንዳችን ግን ሩቅ ሳንሄድ ጎረቤቶቻችን ላይ ያለውን ብንጀምር በጣም ቀላል ነው። ሰው እዚያው ግቢው ጎረቤቱ አካባቢ ያለውን የሚያውቀውን ሰው ማገዝ መቻል ከቻለ በትክክል ይህ ጾም ተጽሟል ማለት ነው።